ሰላም ጤና ይስጥልን ክብሯን የጋሞ ቴሌቪዥን የአንድ ሀፍታ ዝግጅት ተከታታዮች በያላችሁበት እንደምን ሰምታችዋል። ይህ ሳምንታዊ የአንድ ሀፍታ ፕሮግራም ነው። በዛሬው ፕሮግራማችን የቃላት አጠቃቀም በቃላት አጠቃቀም ምክንያት የሚፈጠሩ አሉታዊና አዎንታዊ መስተጋብሮች ምን ይመስላሉ፣ እንዴት እንቀርፋቸዋለን የሚለውን የተለያዩ የማህበረሰብ ክፍሎችን እየጠየቀን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አመሰግናለሁ ፈቃደኛ ስለሆኑ፣ እስቲ እንተዋወቅ። እሺ እኔ መምህር መንክር አባይ ኦኬ፣ ደምሴ ይባላለሁኝ የዚህ ከተማ ነዋሪ ነኝ። እኔ አለም ዓለም እባላለሁ፣ ከዚሁ ከአርባ ምንጭ። ሰላማዊት እባላለሁ፣ ከዚሁ ከአርባ ምንጭ። መልካም እንግዲህ አብራችሁን ስላላችሁ ከልብ እናመሰግናለን። ዛሬ ቆይታ የምናደርግበት ርዕስ ቃላት ላይ ትኩረት እናደርግና በቃላት ምክንያት ከሰዎች ጋር በተለያዩ ሁኔታዎች ባለን መስተጋብር ምን አይነት ሁኔታዎች ይፈጠራሉ በሚለው ሀሳብ ዙሪያ ነው የምንወያየው። እስቲ በመጀመሪያ የግል የቃላት አጠቃቀምሽ ምን ይመስላል? የግል የቃላት አጠቃቀሜ ብዙውን ጊዜ ጥሩ ነው ብዬ አስባለሁ። ከሰዎች ጋር ባለኝ ሕብረት እንደዛም መሆን አለበት ብዬ ነው ማምነውና ብዙ ጊዜ የሚያጋጨንም የሚያስታርቀንም ነገር የቃላት አጠቃቀማችን ነው። አንዳንዴ ለመልካም የምትጠቀሚው ነገር ሁላ ሰውን ሊያናድድ ይችላል ና ከሰው ጋር ባለሽ ህብረት ሰው ሁሉ ፖዚቲቭ የሆነ አንትን የለውም አመለካከት የለውም እና ሰዎችን ሊያስቀይም ይችላል። አሊያ ሰዎች ደግሞ ሊረዱሽም ይችላሉ ምን ለማለት እንደፈለግሽ። ብዙ ሰው ደግሞ አውርታሹ እንደዚህ ልል ፈልጌ ነው እስክቲ ድረስ። ብዙ ግጭቶች ይፈጠራሉ። ብዙ ነገሮች ስለሚፈጠሩ ብዙ ጊዜ የኔ የቃላት አጠቃቀሜ ጥሩ ነው የምጠቀመው ብዬ ነው። እሺ፣ አመሰግናለሁ። የቃላት አጠቃቀም ላይ ጥሩ ነኝ ብዬ አስባለሁ። እንደ የሰው ጀጅመንት ይለያያል፣ ግን እኔ በራሴ ጥሩ የቃላት አጠቃቀም አለኝ ብዬ አስባለሁ። ብዙውን ጊዜ ቃላት አጠቃቀም አንድን ሰው ሊሰብረውም ሊጠግነውም ይችላል። ከኛ የሚወጣ ቃላት ለአንድ ሰው መድኃኒትም በሽታም ሊሆን ይችላል። ስለዚህ የቃላት አጠቃቀማችን ላይ በጣም ትኩረት ማድረግ አለብን ብዬ አስባለሁኝ ምክንያቱም ሁሉም ሰው ፖዘቲቭ ቲንከር አይደለም። መልካችን እንደሚለያይ ሁሉ በውስጣችን ያለው ፊሊንጋችን ኦር አቀባበላችንም የተለያየ ነው። ስለዚህ ፖዘቲቭ ቲንከር ብንሆን ኦር ደግሞ ሰው የሆነን ነገር ሲናገር ኔጌቲቭሊ ባንረዳ እኛም ደግሞ ያ ሰው እንዲሆንል የሚፈልገውን ነገር ወይም ደግሞ ኔጌቲቭሊ ሰውን እንትን ባናረግ ባንወቅሰው ወይም ደግሞ ሰው የሚያወራንን ነገር እንደዚህ ለማለት ፈልጎ ነው ብለን ፖዚቲቭሊ ያንን ነገር መረዳት አለብን ብዬ አስባለሁ። የኔ እንግዲህ ቃላት አጠቃቀም ሰዎች እኔ በምናገረው ቃላት ክፋት እንዳይከፉ ማድረግ አለብኝ። እንዲዝናኑ፣ እንዲደሰቱ፣ እንዲጫወቱ ነው እንጂ ክፉን ነገር አላስተላልፍም። እንደ ታሪክ መምህርነቴ ጥሩ ጥሩ ቃላትን ስለ ታሪክ እንዲያውቁ፣ አገር ፍቅር እንዲኖራቸው አስተምራቸዋለሁ። በሚቀመጥበት ቦታ ላይ ከጓደኞቼ ጋርም የምወያዩ የምነጋገረው ጥሩ ቃላት ጥሩ ስነ ልቦና እንዲኖር ተማሪዎቻችንን እንዴት አድርገን መቅረጽ እንዳለብን ትምህርታዊ አነጋገሮችን ነው እንጂ የሚከፋ አነጋገር ቃላት መጠቀም ለእኔም ጥሩ አይደለም፣ ለኅብረተሰቡም ጥሩ አይደለም። የኔ የቃላት አጠቃቀም አንደኛ ባህላችንን ወጋችንን የጠበቀ። በቤትም ሆነ በውጪ ከሰዎች ጋር በሚኖረኝ ግንኙነት በጎና መልካም የሆኑ ቃላትን ይጠቀማለሁ። የምንጠቀማቸው ቃላቶች ሕግን ስርዓትን፣ ደንብን፣ ባህልን እየተከተለ መሆን አለበት። በዛው አንጻር ነው ቃላቶችን እኔ የሚጠቀመው። ከዛ ውጪ የሆነ ከኛ ባህል ከኛ ወግ ኖርማሊ መግባባት ከምንችለው ወጣ ያሉ ከሆነ አንደኛ ሰዎች ሊከፉ ይችላሉ። እንደው ስንናገር ብቻ ሳይሆን ስናዳምጥም በጥሩ ሁኔታ መቀበል እንዳለብን እየገለጻችሁልኝ ነውና፣ እንደው በዚህ መሀል ያው በሕይወት ስንኖር ብዙ ሰዎችን እናገኛለን። በቤተሰብ፣ በጓደኝነት፣ በትምህርት፣ በተለያዩ ሁኔታዎችና እንደው ምናልባት ወደ እናንተ የመጣ ትክክል ያልመሰላችሁ ቃል ወይም ደግሞ እናንተ ተናገራችሁት ጥሩ ያልሆነ የተፈጠረበት አጋጣሚ የምታስታውሱት ካለ ምናልባት ሰውየውን ባትገልጹልኝ እንኳን ሁኔታውን ብታስረዱ አንዴ ተማሪ ያለው ነውና አስታውሳለሁ። ግቢ ላይ በጣም ረጅም ርቀት ነው የሄደው። ነገሩ ካለ መግባባት ማለት ነው። እኔ ልል የፈለኩትና ነገሩ ሲተሮገው እና ብዙውን ጊዜ ቅድም እንዳልሹ ቃላቶቻችን በጣም ወሳኝ ናቸው። ሰው እንደዚያ አይደለም ይረዳሽ እና አንቺ መሆን አለብሽ መጀመሪያ እኔ ማስቦን የምረዳው እኔ ብቻ ነኝ እና እኔ ልል የፈለኩትን ከብዙ አብሪጌሽን በኋላ ነው ሰው የሚረዳውና በጣም ትንሽ ቃል ነው። የሆነ ለፈን የምንጠቀማቸው ነገሮች የሉም እንደዚህ እንደዚህ ምናምን ብዬ አውርቼ በጣም ረጅም ርቀት ነው ሄደው እስከ ከተማሪ ፕሬዝዳንቶች ጋር እስኪደርስ ምናምን ነገርና ብዙ ይጓዛልና እዚህ ጋር ልጅቱ ወይ ምን ልትል ፈልገ ነው የሚለው መጀመሪያ ከኔ ብትረዳ ወይም ቃላቶችን የተጠቀምኳቸው ነገሮች ከምን ወይ ነው የሚባለው ነገር ጋር አልደረሰችምና ወዲያኑ ዳይሬክት ስትቀበለው ኔጌቲቭሊ ነው የተረዳችው እና ከኔም እስተት አለ። ብዙን ጊዜ ቅድም እንዳላችሁት ቃላቶቻችንን በደንብ መምረጥ አለብን። እና እኔም አጋጣሚ እንትን አልኩት ላይ ይደርሳል ብዙን ጊዜ ትጸቀጥ። መልካም አንቺ ገጠመኝ ካለች እኔም ገጠመኝ አለኝ። እሷ እንዳለችው ግቢ ነው። እኔም ያጋጠመኝ ከሰው ጋር በጣም ከተግባባውኝ በጣም እቀልዳለሁ እስከ ጥግ ማለት ነው። እና በጣም ክሎዝሊ ነው ያ ሰውን የምቀርበው ማለት ነው። አንዴ ከቀረብኩኝ በቃ እንደ ቤተሰብ ነው የሚሰማኝ ያ ሰው እና ዶርም ውስጥ ነው በጣም እንቀራረባለን። በጣም ማለት ነው ጀስት እህትና እህት ማማቾች እስክን መስል ድረስ ማለት ነው እና ከውጪ ሌላ ትመጣለች ሶስተኛ ወገም ማለት ነው በሌላ ጓደኛ ከዛ መታኛ ዶርም ነው የምታሳልፈው ምናምን ነገር እና ከነሱ ጋር እንደምቀልደው ከሷ ጋም ስት ስትመጣ የሆነ ታይም አወራሁኝና በጣም ፊል አደረገች። ከዛ ዶርም መምጣት አቆመች ምናምን እም ለምንድን ነው ማትመጣው ጠፋች እኮኛ ዶርም ምናምን ነገር ብያቸው፣ አንቺ እኮ የሆነ ቀን የተናገርሻት ነገር በጣም ልቧን ሰብሯት አላው ተቀየማሻለች፣ ለዛ ነው ምናምን ነገር አለችኝ። በሰዓቱ ለፈን ነው እኔ ያወራሁት ጀስት ከዶርም መቱ ሜቶች ጋ እንደማውራው እንደምቀልደው ነው። እሷ ግን ስላለመደችኝ በሌላ ወይ ነበር የተቀበለው። ከዛ በኋላ ተጋጨ ምናምን፣ ከዛ ይቅርታ ጠየቅኳት ሄጄ ከዛ ያው ስለለመደብኝ ነው እንደዚህ ማለት ከእነሱ ጋር እነሱ ኖርማል ነው የሚቀበሉኝ ስለለመዱኝ፣ ማለት ነው። ለዛ ነው ይቅርታ አድርጊልኝ ምናምን ነገር አልኳት። ስለዚህ አንደኛ የምንጠቀማቸውን ቃላት መምረጥ አለብን፣ ስናዳምጥም በመልካም መተርጎም አለብን። ሌላው ደግሞ ከአንቺ የተረዳሁት አሁን ምንድን ነው ቃላትን ብቻ መምረጥ ሳይሆን ስንናገር ሰዎችንም በተቻለን አቅም መምረጥ፣ ማለት ለሰዎች በሚሆን መልኩ ባለን አግባብ ልክ ሊሆን ይገባል የሚልም ጥሩ ሀሳብ ነው። እሺ፣ ከሰዎች ጋር ባሉት የቃላት ልውውጥ፣ ባሉት መስተጋብር በስህተት ወይም ደግሞ ድንገት የተፈጠረ ቅያሜ ገጥሞት ያውቃል? ገጠሚኝ ካሉት፣ አው ገጥሞኛል። እኔ በተፈጥሮ ተጫዋች ነኝ። በጫወታ የሚቀየሙ አሉ ደግሞ ሲቀየሙም አይ እኔ እኮ ለክፉ ነገር አይደለም፣ በጨዋታ ለመቀላለል ነው፣ ለመተራረብ ነው፣ ራስን ለማዝናናት ነው እንጂ በክፋት አይደለም ብዬ አስተካክላለሁ። ከእኔም ጥፋት ካለ ይቅርታ ጠይቃሉ በአግባቡ ቃላትን ስንጠቀም ቁም ነገር አዘል የሆኑ ቃላቶችን ነው መጠቀም ያለብን። በቃ ትምህርታዊ የሆኑት ቃላትን መጠቀም፣ ለማህበረሰባችን የሚበጀውን ቃላትን መጠቀም ነው። ከዛ ውጭ ደግሞ የተሳሳተ ቃላትን የምንጠቀም ከሆነ ይሄ ስህተት ነው ብለን እራሴንም ማረም አለብኝ ማለት ነው። ያው ስንኖር የተለያዩ ገጠመኞች ይኖሩናል ና ምናልባት ተናግረው የተሳሳቱበት ወይም ሰው የተቀየሙት ወይም ደግሞ ሰው የተናገረው ነገር እርስን ያስቀየሙት አስተማሪ የሆነ ነገር ካለ? አይ በጣም አለ እንጂ ብዙ ይኖራል። እኔም ተናግሬ ሰው ተቀይሞ ሊሆን ይችላል። በተለይ አሁን በአብዛኛው ግንኙነት ከተማሪ ጋር ነው። ቅድም ብያለው መምህር እንደመሆነ መጠን፣ አንድ ጊዜ አንድ ተማሪ እንዲህ አታድርግ ብዬ መክሯአሉ። ስመክር ምንድን ነው ያለው? ዞር ብሎ ምላሱን አወጣ። ዞር ስል ምላስ ያወጣ አየሁ። ደነዝ ብያለሁ። እና ይህን ማለቴ ትንሽ ለእኔ ደነዝ ሀው እንዴት አይነት ወርድ ነው የሚለው ነገር ጸጽቶኝ፣ በሌላው ጊዜ ስገባ ኤክስኪውዝ ብያለሁ። ያደረገው ሮንግ ቢሆንም ከኔ ደግሞ አይጠበቅም፣ ያን ብያለሁ። እንደዚሁ አንድ ጊዜ ድሮ ፕላዝማ ሀገራችን የገባ ጊዜ ተማሪዎች ክፍል ስንገባ አዲስ እንደመሆኑ መጠን አንድ ተማሪ እስክሪብቶ እያነሳ እኔ ክላስ አስተምራለሁ ፕላዝማ ከፍቼ እስክሪፕቶ እየጠቆመ ዝጋ፣ ክፍት ተማሪዎች ይላሉ፣ ይስቃሉ። አጠገቡ ያሉት ውጣ ብዬ አስወጣው። ምን አጠፋው አለ። እንደውም ወጥቶ ይችን ዛፍ ብፈልግ መቁረጥ አልችልም እንዲ አለ። ለምን ነው የምትቆርጦ? አትችልም አልኩት። ምን አድርጋ ነው አትችልም? እኔ እጅን እንዲህ ማንሳት አልችልም አለ። አሁን ቻሌንጅ እያደረገኝ ነው። እጄን እንደዚህ ስምፕል ያደረግኩት ሰው ለምንድን ነው የሚቀጣው የሚወጣው የሚል አይነት ነገር ነው። ግን እንደዛም ቢሆን ጥፋቱን ቀስ በቀስ ካስወጣው በኋላ አስረድቼ ኤክስኪዩዝ ብሎ አሁን ፒስ ሆኖ ከኔ ጋር ብዙ አብረን የምንሰራቸውም ስራዎች ነበሩ ያሁን ትልቅ ሰው ሆኗልና ኢቤትም ልጆችንም ስንቆጣም ስንናገርም አንዳንድ ባለቤታችንም ልናስቀይም እንችላለን፣ ግን ተመልሰን በዛ መቀጠል የለብንም። አንዳንድ ወርዶች ባልና ሚስት እንኳን የማይግባቡባቸው ሰው ቅድም እንዳልሽው አንተ አንቺ ቢባል ያስቀይማል። ጥሩ የሆነ የቃላት አጠቃቀም ልምድ እንዲኖረን ምን መደረግ አለበት? መሰረቱ ምንድን ነው? ለጥሩ ቃላት አጠቃቀም ለጥሩ ግንኙነት መሰረቱ ምንድን ነው? ካስተዳደግ ነው የሚመነጭ፣ አይደል? ብዙ ነገር ሰው ያደገበትን ይመስላል። በእርግጥ ግን ላይ ደርሰን ማያግባባን ከሆነ ያደግንበት ነው ብለን ማይሆን ማንነታችን ይዘ መቀጠል የለብንም ብዬ አስባለሁ። እና ከሰው ጋር አብሮ ለመኖር ግዴታ ነው እና አንዳንዴ ምንድን ነው ፈተና ስላለ ፈተና እንዳለሽ ማወቅ ብቻ አይጠቅም ማለት ማንበብ እንዳለብሽ የምታነቢው ነገር ደግሞ ውስጥሽ እየቀረ ሄዶ ለኤግዛም ሰው ራሱን ፕሪፔር ያደርጋል በደንብ ልክ እንደዛው ራስን ከማስለመድ እያስባለሁ እና በአንዴ ፐርፌክት አንሆንም እዛ ነገር ላይ ግን ደይ ቱ ደይ ራሳችንን ፕራክቲስ ብናደርግ የሆነ ቀላል አደለም የሆነ ክፉን ቃን ካፍ መናገር በጣም ቀላል ነው ሰው ማስቆሰል ምናምን ነገር ና አሁን የሆነ ነገር ሰው አድርጎች ቴንኪው ከማለት ይልቅ ባላደረገልሽ ነገር መውቀሱ በጣም ቀላል ነው እና ይህን መሀላችንን እየታውን ይህንን መልመድ ከቴንኪዩ ጀምረን ቀስ በቀስ ዛሬም በአንዴ ፐርፌክት አንሆንም፣ ግን በቀን ላይ አንድ ተግባር እንደዚህ እያደረግን በምንቀጥልበት ጊዜ እያሳናቀው ልንሻሻል እንችላለን። እና ከሰው ጋር በዛም ለመኖርም አሪፍ ነው ብዬ አስባለሁ። ምንም ነገር የሚጀምረው ራስን ከመለወጥ ነው። መጀመሪያ ራሳችን ላይ ነው መስራት ያለብን፣ ከዛ በኋላ ነው ወደ ሰው የምንወጣው። እና በተቻለን አቅም የትም ብንሆን ሰው የሚያይበትም ሰው የማያይበትም ቦታ ብንሆን ራሳችንን ፖዚቲቭሊ ቲንክ የምናደርግ ሰዎች አድርገን ራሳችን ላይ መስራት አለብን ብዬ አስባለሁኝ። ምክንያቱም ይዘን የምንወጣው ራሳችንን ነው። ሌላ ሰው አካባቢ ላይ ሄደን ውስጥ ቤት ውስጥ የተለማመድነውን ባህሪ ነው፣ እዛም ሄደ የምናወጣው ያልተለማመድነውን ኦር ደግሞ ከኛ ጋር ያላደገ ባህሪያችንን ውጭ ወተን ሪፍሌክት ማድረግ አንችልም። ስለዚህ ራሳችን ላይ በጣም መስራት አለብን። እንዴት ነው መስራት የምንችለው ለሚለው ደግሞ ጥሩ ቃላትን እንዴት ነው አሁን፣ ከስድብ ይልቅ ማመስገንን በማስቀደም ሰውን ከመውቀስ ቶሎ ከመውቀስ ይልቅ በመግባባት በንግግር በመግባባት፣ ለምንድን ነው የተፈጠረው ምክንያቱን ንገሪኝ ምናምን ነገር ብሎ ስቴብል ለማድረግ ያንን ነገር መሞከር፣ ፖዚቲቭሊ ቲንከር ለመሆን ራሳችንን ለሚመጣው ለእያንዳንዱ ነገር ሊሚት ማበጀት ከዛ በኋላ እራሳችን ከተሰራን ቤት ውስጥ ከታናናሾቻችን ጋር ከታላቅ ከቤተሰብ ጋር ያለንን ነገር ማስተካከል እንችላለን። ምክንያቱም ራሳችንን መጀመሪያ ለዛ ነገር ብቁ ስላደረግ ነው ማለት ነው። ከዛ ከቤት ሲወጣ ደግሞ ወደ ጎረቤት ወደ ሰፈር ውስጥ ከፍ እያለ ይመጣል ማለት ነው። ለሀገር ደረጃ የሚደርሰው መጀመሪያ ቤታችን በጓዳችን መሰራት አለብን ብዬ አስባለሁ። ይሆኑና የምንገልጽባቸው መንገዶች የተለያዩ ሲሆኑ ቅሬታ ወይም ደግሞ መቀያየምን ይፈጥራል። እንደዚህ አይነት ሁኔታዎች ገጥሟችሁ ካወቀ እንደ ምን አይነት ሁኔታዎች ናቸው? እያኝ ያው ሰዎችን ስናዝም ሆነ ከእነሱ ጋር ስንቆይ ፖላይትሊ መያዝ አለብን። ለምሳሌ ነይ በናትሽ ከምንልና እባክሻ እንዴት መጪ በማለት ውስጥ በጣም እንትን አለ ዲፈረንስ አለ። ስለዚህ ራሳችንን ፖላይትሊ ሰዎችን ትሪት ከማድረግ ኦር ደግሞ ፖላይትሊ ሰዎችን ከማዘዝ አኳያ መስራት አለብን ብዬ ያስባለሁ። ምክንያቱም ያን ሰው ንቀት ነው ለዛ ሰው የሚመስለው። ለምሳሌ የአንድን ሰው ስም እያወቅን አንቺ ከማለትና ቤትዬ ከማለት ቤቲ ብዬ ስጠራት ደስ ይላታል። እሷ አንቺ ማለቱ ግን ስሟን እያወቅኩኝ የንቀት ነው የሚመስላት። ስለዚህ ሰዎችን መያዝ ወይም ደግሞ ትሪት ማድረግ ያለብን ፖላይት በሆነ ወይ ነው አቀባቢሙን በሰላምታ ልውውጥ ላይ ሰላም ሲባል ዝም ማለት ሁኔታ፣ ሰላምታ ሲቀርብ ዝም ማለት ሁኔታዎች ሰዎችን ያስከፋቸዋል። ለምንድን ነው ሰውዬ ይነ ሰላም ስለ ሰላም ያላሉ የሚል ቅራኔ ይፈጥራል። እራስ ነገር ወደ ግጭት ይወጣል። ስለዚህ በሰላምታ ወቅት ቀደም ብዬ እነ ተማሪዎች ስገባ እንደምን አደራችሁ፣ እንደምን ዋላችሁ ብዬ አክሮ ሰጥቼ እነሱ እነሱም ደግሞ እግዚአብሔር መዝገን እንዲሉ ይሄ አስተምራችኋለሁ። ብዙ ጊዜ ሰው ከንግግራችን ነው እንትን የሚለው አይደል እና የሆነ በጣም ስራው ሀርድ ሆኖ ራሱ ቀለል ባለ መንገድ እስቲ እኔ ውዲጅና ያችን ነገር አምጭኝ እስቲ። ሰው የነገሩን ክብደት አይረዳም እና በጣም ቀልሎት ያደርገዋል እና ሂዲ ያንን አምጥሰ ማንም ሰው መታዘዝ አይፈልግም። እንዲህ የሆነ ከላዩ ሰው በሃርድ የሆነ ነገር ሲለው ስለማይፈልግ የሆነ ያንን በቁጣ መልኩ ከምታረጊ ስሙዝ አርጋሽ ምናምን ነገር እስቲ ሰው ይፈልጋል። ቅድም ስታነሱስ ነበረ መስታንግ ሬስቶራንት ላይ እንደጠቀመችው ለሰው ምሰጩ እንትን ሰው የሆነ ከንቀት ይመስሏልና የለመርሹ መሆኑን ምታቂው አንቺ ነሽ። ሰው አይረዳውምና ብዙን ጊዜ ስንጠቀም ቃላቶቻችን ስሙዝ ለማድረግ መሞከር፣ ስልጣኔ ተብሎ ከሚገለጹ ነገሮች አንዱ ምስጋና፣ ይቅርታ፣ ትህትና ናቸው። ይሄ በመንፈሳዊም በባህላዊም በሁሉም አቅጣጫ ስንመረ ስንመነዝረው ዋጋ የሚሰጣቸው ነገሮች ናቸው ከኛ ሲወጣ በጣም ቀላል እዛ ሲደርስ ደግሞ በጣም ከባድ ዋጋ ያለው ነው። እና ከሰዎች ጋር በሚኖረን ማንኛውም መስተጋብር ትህትና ይቅርታና ምስጋና በቃላቶቻችን ውስጥ ሊታከሉ ይገባል፣ ነው አይደል? እናንተ ሀሳብ በጣም አመሰግናል። እኔ የሰዎችን ሀሳብ እቀበላለሁ። ተቀብዬ ምክራዊ ምክር ከሆነ እቀበላለሁ። የእኔን ደካማ ጎን የሚያሳይም ከሆነ እቀበላለሁ፣ ራሴን አሻሽላለሁ። ጥሩ ቃላት ከሆኑ ደግሞም የሰዎች ቃላት ሲቀርብ የሚያስነቅፍ ከሆነ ይሄ በዚህ በዚህ መስተካከል አለበት የሚል ምክር እሰጣለሁ። ጥሩ ያልሆኑ ቃላት የሚባሉት ምን አይነት ቃላት ናቸው? ወይም ደግሞ ሰው ሲሰማ የሚቀየምባቸው ቃላት ምን አይነት ሲሆኑ ነው? ይሄ ኢተክስ የማይፈቅደው የስድብ አይነቶች፣ ደደብ፣ እንደዚህ የሚባሉ ስድቦች ይገኛሉ። በአንዳንድ ከተማነት ነው በሚሉት እንዲህ አይነቶች ሰው በተፈጥሮ ደደብ አይደለም የሚለውን አስተምራለሁ። ከዛም በተጨማሪ አንዳንዴ እኛ ጥሩ መስሎን እንገልጸውና ሰዎች የሚቀየሙንበት ሁኔታ አለ። እርሶስ፣ እንዴት ነው አሁን እንደዛ አይነት ነገሮችን እንዴት ነው መፍታት ያለብን? ሰዎች የሚናገሩትን በበጎ የመረዳት ሁኔታው እንዴት ነው የሚፈጠረው? የሰዎችን ሀሳብ ተቀብዬ በውይይቱ መፍታት ነው እንጂ ለዛ አጸፋ ምላሽ መስጠት የለብኝም። ይሄ ችግር አለበት በሚል ተረታትን ያን ነገሮችን መፍታት ነው፣ ከዛም ወደ ጋራ ስምምነት ማድረስ ነው። የመጨረሻ አንድ ጥያቄ እንቆቅልሽ ልጠይቃችሁ። እንቆቅልሽ የ የልጅሽ አያት የአያት ልጅሽ ልጅ ላንቺ ምንሽ ይሆናል? የልጅሽ አያት እና የልጅሽ አያት የአያትሽ ልጅ ላንቺ ምንሽ ይሆናል? የልጄ አክስት እስትራ አጎ ተዋያ ከስትራ ላይ አጎ ተዋያ ከስትራ። እሺ፣ የልጄ አያት የአያቴ ልጅ የልጄ አያት እናቴ ነው የምትሆነው፣ ኦር አባቴ። ከዛ የአያቴ ልጅ ደግሞ የአያቴ ልጅ አክስቴ ኦር አጎቴ፣ አክስቴ አይደል? የኔ አባት ነው አባቴ ነው ማለት ነው የልጆት አያትስ የልጆ አያት ለኔ አማሽ አይ የልጆ አያት አባ አባቴ ነው እ አባት ነው የልጆ አያት የአያቶ ልጅ ለርሶ ምን ይሆናል አባቴ ይሆናል አጎቴ ነው። የልጆ አያት የአያቱ ልጅ አባቶ ወይም አባቶ ወይም እናቶ ይሆናል ማለት ነው አይደል? የልጆ አያት ከሆነ አባት ወይም እናት እናት አባት ልጅ አይደል? አብረውን ስለነበሩ ከልብ እናመሰግናለን። ቆንጆ መልእክት ጋር ተሆናል እንሰናበት የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ ስትከታተሉም ስታዳምጡም እንደቆያችሁት በአስተያየት ሰጪዎች ሲገለጽ እንደነበረው የቃላት አጠቃቀም ዋጋቸው ቀላል አይደለም። ቃላት ይሰብራሉ፣ ያድናሉ፣ ይጠግናሉ፣ ይገላሉ፣ ሌላም ሌላም እያሉ በተለያየ መንገድ ሲገልጹልን ነበር። ይህ ማለት ታዲያ ቃላት የራሳቸው የሆነ ከባድ የሚባል ኃይል አቅም አላቸው ማለት ነው። በዚህ ውስጥ እንግዲህ በሚኖረን ግንኙነት፣ በማህበራዊ በተለያዩ ግንኙነት ውስጥ የቃላት አጠቃቀም የተስተካከለ በትህትና በይቅርታ በፍቅር የተሞላ ሊሆን ይገባል ይህ ማለት ምንድ ነው እንግዲህ ከሰዎች ጋር የሚኖረን ግንኙነት ያማረ የሰመረ እንዲሆን በተቻለ መጠን ክፉ ወይም ደግሞ ትክክል የማይባሉ ቃላትን ባለመጠቀም የተሻለ ጥሩና ትህትና የተሞላበት አይነት ቃላትን እየተጠቀመን ግንኙነታችን ማስተካከል ይኖርብናል በተለይ በዚህ ሂደት ውስጥ የቤተሰብ ሚና የትምህርት ቤቶች ሚና ቀላል አይደለም ምንድን ነው ቃላት በተለያየ መንገድ ይገለጻሉ። አንዳንዴ ደግሞ ጥሩ መስሎን አድማጭ ጋ ሲደርስ ጥሩ ያልሆነ ሀሳብ ይሰነዘራል። ስለዚህ ምንድነው፣ አንደኛ የምናወራውን ሰው የምናናገረውን ሰው ያማከለ ሀሳብ መለዋወጥ ይኖርብናል። ሌላው ደግሞ ስንናገር ቃላትን በተቻለ መጠን ለዛ ሰው በሚመጥን መልኩ ወይም ደግሞ ሰዎች በሚረዱት ለሰዎች ግልጽ በሆነ መንገድ ማስረዳት ይኖርብናል። ትህትና ሊሞላላቸው ይገባል። አንቺ ብሎ ከመጥራት እህቴ ወይም ደግሞ ስሟን የምናውቅ ከሆነ በዛ ልክ እያደረግን ቃላቶቻችንን የተሻለ እንዲሆን ማድረግ አለብን። ከዚህ ጋር ተያይዞ አንድ የሚነሳ ሀሳብ አለ። ቶማስ ኤድሰን የተባለ ሰው በልጅነቱ የሚማርበት ትምህርት ቤት ደብዳቤ ለእናቱ እንዲያደርስ ይላካል፣ እና ያ ደብዳቤ ለእናቱ ከሰጠ በኋላ እናትየው ደብዳቤውን አንብባ ስታበቃ ስቅስቅ ብላ አለቀሰች። እና ልጁ ሲጠይቃት ምንድን ነው እናቴ፣ ለምንድ ነው ያለቀሽው? ብሎ ሲላት ልጄ፣ ትምህርት ቤቱ የላከልኝ ደብዳቤ አንተ በአእምሮ ምጡቅ ነህ፣ አንተን ማስተማር የሚችል አቅም አንተን ማስተማር የሚችል አቅም ያለው መምህር በትምህርት ቤቱ የለም። ስለዚህ ቤት ውስጥ አንቺ ተከታተሽ አስተምሪው የሚል ሐሳብ ተነግሮኛል እና ኮሪቸብህ ነው ብላ ትገልጽለታለች። ከዛም በቤት ውስጥ ልጁ እየተመራመረ እያጠና እየተማረ ረጅም ጊዜ ካስቆጠረ በኋላ አድጎ ትልቅ ደረጃ ከደረሰ በኋላ እናቱንም ካጣ በኋላ መጨረሻ ላይ የቤተሰቦቹን ሰነድ በሚያገላበጥበት ሰዓት ከትምህርት ቤቱ የተላከውን ደብዳቤ ያገኘዋል። ደብዳቤውን ከፍቶ ሲያነባው ከዚህ በኋላ ልጅሽን ወደዚህ ትምህርት ቤት አተላኪውም የአእምሮ ዘገምተኛ ወይም ደግሞ የአእምሮ ታማሚ ስለሆነ አንቀበለውም የሚል ነበር። ስለዚህ እናትየው የተጠቀመችው ቃል ያ ልጅ በጣም አንጾታል፣ ገንብቶታል ማለት ነው። ያ ሰው እንግዲህ ቶማስ ኤዲሰን የሚባለው ሰው ለዓለማችን መቅረጸ ድምጽ አምፖል እና ሌሎችንም ኤሌክትሮኒክስ እቃ ያበረከተ ታላቅ ሰው ሆኖ መጨረሻ ላይ የሚታወቅ የሆነው ሰው ነው ማለት ነው። ስለዚህ በአንድም በሌላ የምንጠቀማቸው ቃላት ይጠገናሉ፣ ይሰብራሉ፣ ያድናሉ፣ ይገሉማል። ስለዚህ በሚኖረን ግንኙነት ሁሉ ያማረ የሰመረ ትክክለኛ በሆነ መንገድ ሊሆን ይገባል፣ ግንኙነታችን ልናሳምር ይገባል። ጥፋት ሆነም ከተገኘ ከተሳሳትንም በይቅርታ ልናርመው ይገባል እያልኩኝ ሌላው ደግሞ ሁለተኛ በጥያቄ መልክ የመዝናኛ ጥያቄ አድርገን የወጣ ነው፣ የልጅህ አያት የአያትህ ልጅ ላንተ ወይም ላንቺ ምንሽ ነው የሚል ጥያቄ ነበር። እንግዲህ የልጅ አያት ወይም ደግሞ የአያት ልጅ የሚሆነው ለእኔ አባቴ ወይም እናቴ ነው ማለት ነው። የዛሬው ፕሮግራማችን ይህንን ይመስል ነበር። ፕሮግራሙን አዘጋጅቼ ወደ እናንተ ሳደርስ የቆየሁት እኔ ያምላክነሽ ተረፈ ከካሜራ ባለሙያው ያቻ ብራኑ ጋር በጋራ በመሆን ነበር። ሳምንት በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ሳምንት።